ሰላቤላ ተመልሰናል። በዛሬው ቪዲዮ ኢስታንቡል ቱርክ ነው ያለው ችኩር ፊልም የተሰራበት ሰፈሩ መጥቻለሁ። ዞር ዞር እያለን አሳያቸዋለሁ ማለት ነው። ወደ ቪዲችች ፊልሙ የተቀረጸበት ሰፈር መጥቻለሁ። ችኩር ሚሚስ ታሚ ምንድነው? ይሄ ቢከስ ጋይስ። በየግርግዳው ላይ እንዳለ አለ። የሆነ ሻይ ቤትም አለ መሰለኝ ተሰብስበው ሻይ የሚጠጡበት ይሆናል። ለማንኛውም እዚህ ጋር ኳስ ይጫወቱ ነው ከተተው ጎል ኮመንት ላደረጋችሁ ሰዎች ሁለት ሰው መርጬ እንስጣችኋሉ። ከራያን ጋር የአልጄሪያ ምግብ ልንሞክር ነው። እዚህ መሀል መንገድ ላይ ያለ ነው። እንግዲህ ጋይስ አሁን ሶስተኛ ቀኔ ነው። ኢስታንቡል ዞር ዞር እያልኩ እየለመድኩ ነው። ምንም አልንም። በቅርቡ ደግሞ ሄሎ ምንድን ነው የሚሉኝ? አልገባኝም። ጋይ እስ ቼክ ቼክ ይለኛል። ቅረጻት ነው ምንድን ነው? አይ ጋይ ሰው ለመጀመሪያ ጊዜ እማላውቀውን ነገር ልቀርጽ ነው። በጣም ላይክ የሆነ ወደኋላ የቀረው ነው የመሰለኝ። ምክንያቱም ችኩር የሚባለውን ፊልም እኔ አያቸው አላውቅም እና በጣም ብዙ ሰው ስጠይቅ ደግሞ እሱ ፊልም ካላሳየን ሰፈሩ ጋር ሂድ ምናምን ብላችሁኛል እና ወድዋ ላይ ቀረው እየመሰለ ነው። በተረፈ ለማንኛውም ፊልሙ የተቀረጸበት ሰፈር መጥቻለሁ። እሱን ዞር ዞር እያልን በረ ማሳያችኋለሁ ማለት ነው እና ጋይስ፣ አሁን እዚህ የችኩር ፊልም የተሰራበት ቦታ መጥቻለሁ እና እንደነገርኳችሁ በጣም ያሳዝናል። ችኩር ፊልምን አለማየቴ አሁን ደበረኝ ትንሽ ምክንያቱም እኔ ከኢትዮጵያ ወጣት 2016 ዲሴምበር 31 ነው ከኢትዮጵያ ወጣት። እና በዛ ሰዓት ድሮ የሚታዩት የነበሩት ዛራና ቻንድራ ቃና ላይ ማለት ነው። ከዛ ኩዚኩኒ ዝኩኒ እነኩዚ ኩኒ ምናምን ይታዩ ነበረ። ከዛ በኋላ በቃ የቃና ፊልም አቆምኩ አቆምኩ ማለት ነው። እንዲሁም ማዘር በስልኳ ምናምን ታይ ነበር ገኒ ማለት ነው፣ ቲቪሌት ከፍት ምናምን ታይ ነበር እንጂ እውነቱን ለመናገር እኔ ምንም አላየሁም። እና በተረፈ ስናር ኦላባሚ ሰባዩ ጋይስ፣ ዛሬ ለእናንተ ብዬን እዚህ ሰፈር የመጣሁት እና ደግሞ እርግጠኛ ነኝ እዚህ ቦታ ከመጣው ያው ፊልሙን እንግዲህ መጀመሪያ አይቀርም፣ ስለዚህ ያላያችሁ ሰዎችም እዩት፣ ያያችሁ ሰዎችም ድጋሜ እዩት። በተረፈ እስቲ የሆነ ሻይ ቤትም አለ መሰለኝ፣ ብዙ ጊዜ ተሰብስበው ሻይ የሚጠጡበት ፓርት እንትኖቹ ማለት ነው፣ አክተሮቹ እና እሱ ቦታ እንሄዳለን፣ ሻይ እንጠጣለን። እስካሁን ከመጣው የቱርክ ሻይ አልቀመስኩትም። ብዙ ሰው መሞከር አለብህ ብሎኛል እና በጣም የሚገርማችሁ ማለት ነው ላይክ ቱርክ በጸጉር ማስተከል ትታወቃለች፣ በምግብ በጣፋጭ ትታወቃለች። ኢቭን በሻይ ራሱ ማለት ነው ዘለካ ላይ ዋ አሁን እዚህ ጋር በግራ በኩል ትልቅ ሰዎች አሉ፣ ከታያችሁ እዚህ ጋር ሻያ ቤት አለ ሻያቸውን እየጠጡሉ ማለት ኳ ላይ ማለት ነው። ትልልቅ ሰዎች ብዙ ጊዜ ካሜራ ሲቀረጹ ደስ አይላቸውም፣ ግን ግን እንደዚህ ሀገር ካሜራ የሚወድ ሰው አጋጥሞኝ አያውቅም። በጣም ላይ ቅረጽን ቅረጽን ይላሉ። ምን እሱ ብቻ እየመጡ ዩቲዩብ ይጠይቃሉ፣ በጣም ደስ ይላል። በተረፈ አሁን ወደፊት እና እናዙረው ለፈለፍኩ መሰለኝ አሁን ጀስት ኖርማል ኖርማል መንገድ ላይ ነው ያለሁት ግን አሁን በግራ አድርጌ በቀኝ መውጫ አለ። ሶ ቀጥታ ሲሄድ የፊልሙ የተሰራበት ቦታ ነው የሚመጣው ማለት ነው እና እዚህ ጋር በጣም ብዙ ግድግዳ ላይ ችኩር የተባለ የተጻፈው አሉ ብዙ ነገር አለ መሰለኝ። ብቻ እስቲ እየደረስኩ ነው። ለማንኛውም በርጋሜ ጃኒ ነኝ። ሰብስክራይብ ያደረጋችሁ ከማን አስባችሁ ታላ አሁን የተሳሳተ ሰፈር ብመጣ ላይክ ትክክለኛ ሰፈር ልምጣ አልምጣ ምንም አቆ ነገር የለም በኔ ቤት በቃ ቦቶ መቅረጼ ነው ሰው ስላልን ወደ ያዞርኩት አዞር ኩት ባይዘው እሺ እንግዲህ ጋይስ ይሄ እብነበረድ ምናምን ይቆራረጣሉ እዚህ ጋር ግን በተረፈ ስ ኖርማል ሰፈር ነው እንግዲህ እንደሚታየኝ ከሆነ የተካበደ ምናምን እንትንም አይደለም ኖርማል ሰፈር ግን ከግብጽ ይሻላል ሀያቸዋል እዚች ጋር የሚሸጥ የአንገት ነገር ነው ያንገት ይሄ እንትን ነው ግን አሁን እኮ የሃይማኖት ሆን አይሆን አላውቅም እንዳልገዛ ኔ ራሱ ማለት ነው

ምን እንደሚሉኝ አላቅም፣ ግን ዝም ብዬ እገዛለሁ። ስለዚህ የትኛው አሪፍ ነው አላውቀውም። ፊልም እንግዲህ ተበላው። ስንት እንደሆነ አላቅም። እንግዲህ ካሽ እያወጣሁ እየሰጠኋቸው ነው። የማ ሽን ተበላ እንግዲህ ወላችሁ። እኔ አሁን ግራ ገባኝ። የችኩርን ዘፈን ትዘፍንልኛለች እኔ አላውቅም። ለማንኛውም ጋይ ሰው ምን አረጋለሁ መሰላችሁ ይሄ አንገቱን ወድጀዋለሁ፣ ግን ከእኔ ልቅ እናንተ ይገባችኋል። ስለዚህ ኮመንት ላደርጋችሁ ሰዎች ሁለት ሰው መርጬ ይሄን ስጣችኋለሁ፣ ግን ፊልሙ ላየሰው እኔ ምንም አያረግልኝም፣ አልዋሻችሁም። ኮመንት ኮመንት አድርጉ ጃኒ ለኔ ስጠይቅ ይፈላግ እንዲሁም ኮመንት አድርጉና፣ በቃ እኔ የተመቸኝን ኮመንት መርጣለሁ ራሴ። ጀስት ኮመንት ብቻ አድርጉ። ይሄን ይሄን አድርጉ አላችሁ አንድ አይነት ኮመንት እንዲሆን አልፈልግም። ሶ በተረፈ እዚህ የሚጠጣ አለ። ካሽ ግን እየጨረስኩ ነው። ግን የሚጠጣ ነገር በገዛ አይ ቲንክ ቆይ፣ ካሽ ስለሌለ ካሽ ነው ሴቭ ላርክ። ምክንያቱም እዚህ ጋር ኤቲኤም ያለም አይመስልም። ሰፈሩ እግዚአብሔር ማለት ነው። ስትዘፍን የፊልሙን እርግጠኛ ነው፣ የፊልሙን ነው። አውሬ ዘፍናል ብላ ነበር። እኔ ምንም ማቆ ነገር የለም። ወይኔ ፋይናል የሆነ ሰው እንደዚህ ኢንተራክት ሳደርግ አላቅም። ለማንኛውም ጋዜሁን በድጋሚ ዞር ዞር እያልን ነው፣ ኢስታንቡል ያለነው። ኢስታንቡል ናይስ በጣም እኔ። ታዲ እና ሳሚ ምን እንዳያቸው አላቅም። ኤርፖርት ውስጥ ምናምን ይሆናል እንጂ እስካሁን ን የቱርክ ሰው በጣም ናይስ ናቸው ለኔ። እንግዲህ እዚህ ጋ እየተሳለ ነው፣ እየቀቡት ነው። ሰው ቀቡት መሰለኝ። እዚህ ጋ የፊልሙ አክተሮች አሉበት።

የዘነበ ነው እንዴ? ነገር ም ምን አባቱ ዝናብ ነው። የቱ ጋር ነበር ይሄ? ነው ሰፈሩ ወይስ ያለሆነ ቦታ በጥቼ ነው? ቀይ ግራ አንድ ነገር ልብ ብያለሁ። ይሄ ነገር በጣም የፊልሙ ሎጎ ነው ምንድን ነው ወይስ የጋንግ የምንድን ነው? በጣም ይገርማልኩ። ይሄ ምንድን ነው ጋይስ? አስተምሩኝ ስ ለመማር ዝግጁ ነኝ። ብታስተምሩኝ ደስ ይለኛል። አሁን ላይ እውቅ ምንም የለኝም። ምንድን ነው ይሄ ጋይስ? ላይ እንዳለ አለ ስላኪ እንደ ታች ታዚ እዚህ ጋ አለ። ከዛስ ደግሞ በዚህ በኩልም አለ። ቱርክ በድጋሚ አሁንም፣ የመጀመሪያ ቱርክ ቪዲዮን ካላያችሁ ቱርክ የመጣሁት በአጋጣሚ ነው። የቪዛ ተከልክዬ ሌላ ሀገር እ በዚህ ትራንዚት ነበርና እዚህ መጥቼ ቀርቼ ነው። ስለዚህ ለዛሬ የመጣሁት ሊላችሁ ፈልጌ ነው። እና ለዛ ነው ያልተዘጋጀሁበት። ለምን እንዲህ ሳታይ ምናምን መጣ እንዳትሉ ደግሞ የሆነው በተረፈ አሁንም በድጋሚ ተመልሽ እየመጣሁ ነው ወደዚህ። እንግዲህ የውላችሁ እዚህ ጋርም አለ ችኩር እንዳለ ሰፈሩ እንደዚህ አይደል? እንግዲ የውላችሁ እዚህ ጋርም ማለ ባይሆን የሚጠጣ ንግዛ። እዚህ ጋር የአሜሪካ ቺፕስ የላቸውም፣ እዚ ሀገር የላቸው። እስከ ነጋ አልተኛም። በዚህማ ስንት ካፌ ቢኖረው ነው ያል እንዲ ወይ ሰፈሩ ይሄ ነው በቃ። ላይክን ይግራ። እየገባህ ነው ግን ግን፣ ሻይ ቤቷ እንሄዳለን። አይ ብሪን ካሽ ኦኬ። ኡበር ከጠራው ባይ ዘ ወይ ደስ ቢለው። ኡበር ካሽ መጠቀም አይጠበቅብኝም ቢካዝ በካርድ መክፈል እችላለሁ። እና ካሽ ካለቀብኝ ትንንሽ ቦታዎች ብቻ ነው የሚሰራልኝ። ኤቲኤም ማለት አሩ ነው። እስካሁን ከመጣሁት ሰፈሮች ውስጥ ይሄ ሰፈር ትንሽ ይሄ ነው እንትን አለው ምንድን ነው የሚባለው የሆነ የተራ ሰፈር ኦሬ ጋንግስተሮችም አይባልም። ኢንስስ በቃ ኖርማል ቫይብ ነገር አለው። ሶ የተካበረ ቦታ አይደለም። ቤቶቹ ኖርማል ናቸው። በጣም ያረጁ ነገር ናቸው ብዙዎቹ። ባት ሶፋር ቱርክ ተመችቶኛል። ላይክ እንዴ መሰላችሁ ብዙ መቆየት አልፈለግም ቱርክ ቢካዝ ሌላም ሀገር በዚህ አጋጣሚ ማየት ፈልጋለሁ። ስለዚህ ቶሎ በጊዜ ላይክ በጣም ሳልቆይ ቱርክ ይሄድና ከዛ በሰፊው ተዘጋጅቼ መምጣት ማለት ነው። ቱር ሳረግ በዛውም እዚህ መምጣት ስለምችል እንደዛ ባረግ ደስ ይለኛል። በተረፈ አንተ ባተበኝ እኮ ይሄ መጠጥ በለው ግድግዳው እንዳለ ይህም የፊልሙ ነው። እና ደግሞ ቱርክ የመጣሁበት ሰዓት በስማ ቲንክ ላይ ብዙ ጊዜ ራን ባተበኝ መጠጥ እና ለማንኛውም ብዙ ጊዜ ቱርክ ውስጥ እንትን ሊሆን ይችላል። ምንድን ነው የሚባለው? ሁሌ ዝናብ ሊሆን ይችላል፣ ብርድ ሊሆን ይችላል። ግን ፀሐይ ላይ ነው መዞር የምፈልገው ቢካዝ አማኑኝ ጋይስ ይቱ ማለት ነው ኢነርጂው ራሱ ይለያል በፀሐይ የምትሰሩት ቪዲዮ እና በደመና ኢነርጂ በቃ ላይክ እኔ ራሱ ጠዋት ስነሳ ያለኝ ኢነርጂ ፀሐይ ሲኖር እና ደመና ሲሆን ደመና ሲሆን በቃ መነሳት አልፈልግም ስወጣ ራሱ ውጭ በቃ ደመና ሲሆን ምናምን ሆነ ኢነርጂ ራሱ አብሮ ደመና ነው የሚሆነ እየጨውኩ ለሚሄድ ምናምን ይከብደኛል ግን ፀሐይ ሲሆን ቢዚ ሲሆን እንደ ግብፅ ሲሆን በቃ ውህ ጣጣ አይኖርብኝም ተነስ ለማየት ለማንኛውም እዚህ ጋ ኳስ ሲጫወቱ ነው ከተተው ጎል ያዛው ጉጃ ጉጃ እንደዚህ ለኛ ባት ሉሚናቲ ሉሚናቲ ንተ አይ ቲንክ ካፌ የት ላለሁ? ካፌ አላቸው መሰለኝ እዚህ፣ እና ካፌዋን እየፈለግኳት ነው። ካፌውን ግን እስካሁን አላየሁትም። የቱ ጋር ያለው? የሆነ ቦታ አለ ካፌ። ማፑ እዚህ ነው የሚያሳየኝ የሆነች ሻይ የሚጠጡበት ቦታ ምናምን ብሎኛል። ሶ እየፈለግኩት ነው። ኦኬ ተዘግቶ ነው እንዴ? እስኪ ቼክ አደርገው ና እነግራቸዋለሁ። ይሄ ከሆነ ቲ ተዘግቶ አልመሰለኝም። እዚህ ጋር ጎብኚዎች ምናምን አሉ። ኧረ በስመ አብ! ምን አለ? አይቼው ቢሆን ኖሮ ከሰው ጋር አቀላቀለብህ ብቼ ነው ማሳላ ይመስማ አይ አይ ጋይ ሶ ለማንኛውም እቺ ነበረች ኮፊ መሸጫዋ አሚን ሻይ የሚሸጡበት። አሁን ተዘግተዋል። ፐርማነንትሊ ክሎስ ይላል ማፕ ላይ ግን እቺ ነች ማለት ነው በቃ። ወይል እንግዲህ የወላች ከኋላ ኔ ያለው ማለት ነው። ለማንኛውም እንግዲህ ተዘግቷል። እኔ እንደውም ሌላ ቦታ ያለ መስሎኝ ነበር። ስለዚህ የሆነ ሰው ያለበት ሻይ ቤት ፈልገን ሻይ ብን ጠጣሪፍ መሰለኝ ሜራሷ እንዲያረጀ ፎቃር እንዲመስማ አላየሁትም ነበር ቤት አርጅቷል እንደምታዩት። እቺ ኮፊ የሚጠጣበት ሻይ የሚጠጣበት ቦታ በድጋሚ ተዘግታለች። ድሮ ሰው ያስገቡ ነበር ወደዛ ለ ሰላም ሰላም ብቻ አሁን ግን ተዘግቷል። ስለዚህ አሁን ሻይ ቤት እየፈለግኩ ነው። ኖርማል ሻይ የሚጠጡት የቱርክ ሻይ አይ ቲንክ በዛ ጋ መሰለኝ ያየሁት፣ እርግጠኛ አይደለሁም ቤት በኩል እንደሆነ። አይ ቲንክ ወደዚህ ሄድን እንጠጣ መሰለኝ። አለ ሰፈሩን ዞር ትዞር አለ አለኝ ሰውዬው አረ ተው ተው፣ ብር ስጠኝ ይለኛል። እኛ ባለችን አንድ ዶላር አገር እንዞራለን። አባቴ 500 ሄሎ ፋላ ይከተለኛል። ያ ጋን ጋን ጋን ሰፈር እንደዚህ አይ ዝም የሰው አገር ፋሎ ዩ አረባክ ተከተለኝ ይለኛል። ላይ ቱርክ ሀገር፣ ችኩር ሰፈር ልጠለፍ ነው። ና ይለኛል። ከዛውን አንተ ተው እንጂ

እዚህ ሀገር ግን ቱርክ እንትን ቱርክ አልኩኝ፣ አሳማ አይበሉም። ማርለ ግን ሰው ሰይ ይመስላል የሚሸጥ እየጠበሱ ነው ግን የሚሸጥ አይመስለኝም። ይሄ ነገር ለራሳቸው ይመስለው ፈላው የትን ይዞኝ የመጣው ይሆና። ሻይ ቤት ግን ሽማግሌ ብቻ ነው። እንግዲህ እግዚአብሔር ፈንገሩ ሽማግሌ ያሉበት ቤት ልገባ ነው ጋይስ። እንግዲህ መቀመጫ አለ ወይ ነው? አረ የለም። ምን አባቱ ሻይ

ሻይ መጥቷል። ስኳር አለች፣ ከዛ ይበቃል ማለት ነው። አንድ ሻይ አንድ ስኳር አገስ። ለማንኛውም የቱርክ ሻይ ልጠጣ ነው እንግዲህ። እንደዚህ የሚያዘው ትንሽ ይመራል። ምን ጣምን ያለው ይሆናል። አልረደዋል እና ብዙ ቁማር ይጫወታሉ ካርታ። ይህ ግን ሻይዋ ቃዋ ደስ ትላለች ምታክላለች። ስ ሻን ደግሞ ሻይን ያልኩት መጥቼ ቲ ያላልኩ ምን አላልኩህ? ሻ ያልኳቸው ከዚህ ነው እንግባባለን። ቅድም ሀምሳ ስትለኝ ሴትዮዋ ሀምሳ ብር ያለች መስሎኝ ለአንድ አይነት ነው በቃ ብዬ እኮ ነው ያሰብኩት። በተረፈ ላሳያችሁ ብዙዎቹ እንግዲህ ቁማር እየተጫወቱ ነው። እዚህ ጋር ካርታ ይጫወታሉ። እንድነበር ያኛው አላቆም ስሙ ሽማግሌ ቤት ምን እንደማደርግ አላውቅም። በተረፈ ጋይስ እንግዲህ ተከታተሉ በድጋሚ ሰብስክራይብ። ለማንኛውም ጋይስ እንግዲህ ሻይን ጠጣው፣ ሀያ ብር ከፈልኩ እዚህ ጋር፣ እዚህ ቤት ማለት ነው። እና አሁን ውበር ጠርቼ ሌላ ቪዲዮ አለ እሱን ሰራ እየሄድኩ ነው። በተረፈ ጊቫዌ እሰጣለሁ እንዳትረሱ። ኮመንት ላይ ኮመንት ነኝን ለሁለት ሰው ነው የምሰጠው። የአንገትና የእጅ ነው። ፊልሙን ለሚከታተል ሰው ብቻ ማለት ነው። ችኩር ፊልምን ለሚከታተል ሰው ለሁለት ሰው ይሄን እሰጣለሁ። አጋይስ ለማንኛውም አሁን ደግሞ እዚህ ትልቅ ሞል መጥቻለሁ። የተዋወቅሁት ልጅ ባለፈው እዚህ እንገናኝ ብሎ ነበር። ሰው ብቻ እየገባው ነው እስከ

የአልጀሪያ መጠጥ ለስላሶች ምናምን ነገር ዲናእና እንሞክራቸዋለን፣ ማለት ነው። በድጋሚ ተከታተሉ ጋይስ። ወስኒ መገን ራያን። አይ ጋይስ እንግዲህ ከራያን ጋር የአልጀሪያ ምግብ እንሞክር ነው። እዚህ መሀል መንገድ ላይ ነው ያለ ነው። እዚህ ጋር ኳስ አለ፣ ምን አለ

ጨርሰናል ቪዲዮ ሰርተን። ለማንኛውም እንግዲህ የዛሬው ቀናችን ይመስል ነበረ። ቪዲዮ ሰርተናል፣ የሱ ዩቱብ ቻናል ያ የአልጄሪያ ና፣ የእነሱን ሀገር መጠጦች ሞክሬ፣ ቼክ አድርጉት። ለማንኛውም የዛሬ ቪን ይመስል ነበር። ቆይቴ የኢስታንቡል አሪፍ ነው። ተከታተሉ፣ ሰብስክራይብ አድርጉ። ባይይ ፕሮ